ሀሳብ ቦታ ሻንልም አለ እውነቱን ነው እዚህ ህብረተሰቡን ሳጫውት ትሏዋል እንዴ ምን በወጣኝ እ የምጠቀመው ነገር የለም ወይ የምታስገቡት ገቢ የለ እዚህ ቤት ቁጭ ብለህ እዚህ ተደነጋገረ የተደነጋገረው ህብረተሰብ ተሸክም ይሏዋል እንዴ ሶስት አራት ሰዓት ሶስት አራት ሰዓት አሁንም እቀየሳለሁ ልጁ እስከሚመጣ እየጠበኩ ነው እ ስራዬን ነው ምሰራበት ውጭ ብዬ አላጫውትም እችን ሰዓት ከሰጧችሁ በቂ ነው። የተደናገረው ህብረተሰብ ያለ ጤነኛ ብንሆንማ ተያይዘን እዚህ እንውል ነበር እንዴ። ውዛው በነፊት ያው መጠቀም ባለብን ሰዓት ተጠቅመናል። እግዚአብሔር ይስጣችሁ። ግን ደግሞ አንዳንዴ ዞር ዞር ብሎ የሚያይ ሻወር ነው ሰጠሩ

ነገርኩህ፣ እኮ ማሙሽን በርተህ ጠበቀህ እኮ በለሱ ነው፣ እና የራስህን ነው። ወይኔስ እኔ የራስህ የሆነ ነገር አለኝ እና እኔ አየሁና፣ እኔ አሁን የምገባበት ቦታ አለ፣ ማልገባበት ቦታ አለ። አንተ መጠከን የቤት መጫወት እስከ ተግባባን ድረስ መጠመጫወት ትችላለህ። ሂጄ ግን እኔ ሰው ቤት አልሄድም። ለምን በቀረብክ ቁጥር ሌላ ፈርዘር ነው የምትሄደው እና አልፈልግም። በእንደዚህ አይነት መጠን መውረድ የሆነ ላይ ከእንቅልፍ ሰዓት እኩል ይሆናል እና ሀፒን አላየሁትም። እሷ ቁጭ ብላ ታወራለች። ምን ታደርጊያለሽ? እዛ ቦታ አልኳት። ምን እያደረግሽ ነው አልኳት። የሆነ ሰዓት ድራማ መጦብሽ አልኳት። ይሄ ፎቶ ተይዟል አልተያዘም አይነት ድራማ ቢ በጣም እኮ ምንም አይመጣም። አሁን ተመልጦበታል። ይሄ ጉድ ጋይስ ግን ምንድን ነው ይሄ ቦታ? ያንቺ አይደለም ብዬ ደውዬ ነገርኳት። አይ ማምዬ ዝም ብዬ እየተጫወትኩ ነው አለች። ዝም አልኩ። ውይ አልቆየም። ሀፒ ፎቶዋን ለጥፎ እየሰደባት አገኘኋት። ይህጋሚ ነው አልኳት። ላይክ እንኳን አገኘሽኝ አልኳት። ለምንድን ነው? ለዶክተር እነግረዋለሁ። ሁሌ የምትገባበትም ቦታ ምረጥ። ላይክ የለም። በአማርኛ እየተግባባ ማውራት እየቻለች ለምንድን ነው በዚህ መጠን የምትወርደው? አሁን እችዬ ልጅ ትገባለች ግን ሶሻል እንደዚህ ተጠቃሚ አይደለችም። ገብተን ምንም እኮ አይመጣም። ላይክ አዲስ ስለሆነች ነው። አዲስ ነች። የሆነ ሙዚቃ ምናምን ሁላ ነው የምትፈልገው። እኔ በቅርብ ነው ያወቅኳት ማሜ እና የምንዳረገ ታውቂያለሽ። ኢስ ትራይን ቱ ቴክ አድቫንቴጅ በቃ ሆነ። እንደ ማፊያ ምናምን ነገር ደውሎ እንደዚህ ባልሽን እለጥፈዋለሁ፣ ልጅሽን። ልጅቷ አለቀሰች። ለሚዶ አዲስ ነች እና ከዚህ በፊት የደፈረው ኬዝ አለ። አሁንም እያስፈራራ ነው። እህቶቻችንን ይሰውኖ። ማሚ ልጨርስ፣ አራት ሰዓት አንድ ነገር ንገርሽ ሱ ነውደፋሪን ቁጫ አርጎ ያበረታታ። ማሜ እውነታውን ለመናገር ደፋሪን ቁጭ አድርጎ የተከላከለለት በዚህ ልክ የሄደ ቡሽቲ ነው እሱ። ራሱ እውነቱን ለመናገር ለቃሉ ይቀርታ። ግን ቡሽቲ እና የሆነ እትን የት ነው የተገናኙት? ዱባይ ሳይሆን ቱርክ ተገናኝተዋል ሁለቱ እና የሆነ ነገር ይዞበት ነው የሚባል ሀሜት አለ። እና እውነት የሚያስመስል ነገር ነው እንደዚህ ያደረገው ነገር። አሁን በቃ ዲፌንድ ነው የሚያደርገው ለሱ። ሴት ልጅ ቴዲን አስገቢ። ባለፈው ከኔ ጋ የተለጠፈው ቴዲ። ቴዲን አግባ፣ ቴዲን አስገቢ። ቴዲ ከኔ ጋ የተለጠፈው ነው ባለፈው፣ አንቺ ቤት አባዬ ላከ ነበረ በቃ ማለት አለብን። አስበሽዋል? አሜሪካ ድረስ እየደወለ ምናምን ነገር ልጅሽን እለጥፋለሁ ምናምን ምናምን ምናምን ነገር ዝም ሲባል እኮ ይሄ ሰው ኢንተርናሽናል እየሆነ እኮ ነው። አየን ነው ቄጡን አሳየን ምናምን ገና ሱሪው ልብስ እንኳን አውልቆ ሴክስ ማድረግ የማይችል በአንድ ደቂቃ የሚጨርስ እርካሽ እህቶቻችንን እየደወለ ማስፈራራት የለበትም፣ ነው ሲሪየስ ሆነ መወያየት አለብን። እዚህ ሴቶቹ ስለምንድን ነው እንደዚህ የምትር መጠመጡት? ግን ስሚ ማሜ፣ ወደ ስድስት ሰባት ቪዲዮ አለኝ ማርያምነ፣ ሁሉንም እየጎተተ ምናምን ምናምን ነገር ነው። በቃ እየደፈረ ነው ያለው እንዳለ፣ ሱሪውን እንኳን የማያወልቅ በሱሩ ላይ የሚጨርስ እርካሽ ነው ይህ ሰው። አሁን ጭራሽ ዴዚን እየደወለ ያስፈራራል። የአንቺ ዝም ማለት ራሱ በጣም ገርሞኛል። ምን እንደተባለ ታውቃለህ? አስራ አራት ዓመት አላት አለው እና ስላንቺ ነግራኛለች፣ ስለ ሊዲያ። እኔና ሊዲያ ሁለት ሶስቴ ነው ሃንጋውት ያደርግ ነው። ምንም አቀውም ነገር ፈርዘርኔ ፈርዘር እኔ ገብቼ ዲፕም ማወራ ሰው አይደለውም። ትዳርሽ ልጅሽ ምናምን መጣች እንተዋወቃለን፣ በቃ አዝ ፍሬንድ ሃንጋውት እናደርጋለን። ዳሴ የወጣነውም ክለብ አንዴ ነው። ከዛ ውጭ ሌላ ነገር ስነስርዓት እንዳላት ነው እኔ ማቀው በቃ ዳሴ። ከዛ ውጭ እናንተ የምታውቁት ነገር ካለ ነው፣ አላውቅም። ግን ይሄ ነገር እንዳይመጣ አስቀድሜ ሁሌ ነው የምልህ። እኔ አዳዲስ ሰው ቤቴ መጥቶ እንደዚህ ሲተዋወቁ ክርስቶስን ነው የምልህ። ቫይብሬተር ለሁሉም ሰው ነው የምናገር። ሰዎችን ስትቀሩ ባንደር አድርጉ። ትግባባለ፣ ትደዋወላለ። ግን ስትደዋወል የምታወራውን ነገር ማወቅ አለብ ሮጦ ወጣ። ምን እንዳለ ታውቂያለሽ? አረ ሰማሽው። እኔ ሪከርድ መደረግ ሰልችቶኛል፣ ምናም ቂጡ ምናምን እቃ ሁላ ሳይቀር የታየ ሰውዬ ምንድነው ሪከርድ መደረግ የሚሰለቸው ሰበብ? ለምን ምላሽ የለውም? እዚህ ጋር የሚመለሰው ነገር የለም። አትሊስት አክብሮኝ መጥቷል፣ ያው ስለምንተዋወቅ ማለት ነው። ግን በዚህ መጠን ራሳችሁን አንዴ። ያው ብዙ ጊዜ ነው የተወራው ሚዲያ ላይ፣ ሚዲያ ላይ ብዙ ጊዜ ተዋርኳል። እንደዚህ አይነት አድርገው ከስር ከስር ለምን እንደማይጠፉ ሴቶቹ ሁሉ ያላቅም ክርስቶስ ነው። ምን ማሚ እንዴ ነሽ? ሰላም አይሮ አግዘውት አግዘው እሱን ሀሳብ አግዘው ቁጭ ምን ይሉ በጣም በጣም እንተዋወቃለን ሲለ አንድ ሰው ልክ ሳምቲንግ እንደያዘን ምን አለ ምን የምንተዋወቀው እዚሁ ሚዲያ ላይ ነው። አይ ማከ ሌላ በምን አውቀዋለሁ እኔ ተደራው የማላወራ ከእንደዚህ አይነት ሰው ማሚ እንዴ ነሽ? ሰላም ነው።

ይደብራን ሰውን እንደዚህ በዚህ መጠን ማለት ነው። የእናታችሁን ል ስለሆነች ነው። አንድ ሰው አሁን ልጅ ብትለጥፈ እናት ኖርማል ሆኗል እኮ በቃ መጀመሪያ ክብረን ካልጠበቅ ትዋረዳለህ። በቃ እነዚህ ነው። ግን የሆነ ሰው መቶ የኔ ጓደኛ ወዲሁን በየቤቱ እግር ታበዛ ነበረ። በጣም ጎበዝ ናት። ይሄ ሰው ነው ይሄ ሰው እንደዚህ ነው። እንደዚህ አይነት ቦታ አትል። የሆነ ሰዓት መዋረድ ይመጣል። መዋረድ ስልህ ፎቶ ስላስክ ስላላስክ ስለምን ድስርስፔክት ይደረጋል። በማስፈልገው ስላአቆመች አቆመች በቃ ሊሉንም ነግሬያት ነበር። አሁን የእዛኔ ብታቆሚ ኑሮ አሁን ደግሞ ምንም አይመጣብሽም። ፎቶ ስል እየለቀቡ ሲረክማቸው ያቆማሉ። በቃ አታስለምኝ አንድ ሰው ሲረክፍሽ ላይ ነው ማለት ያለበት። በቃ ዛሴ ሌላውን ተይው ማሚ፣ ላኳርጥሽና ምን እንዳለ ታቂያለሽ። የሆነ የሚያውቀው ልጅ አለ እዚህ አሜሪካ የሚኖርና አካውንትሽን፣ ለሱ ሰተሹ አንቺ ወደኛ መመለስሽን ምንም እንደማትይ ማወቅ አለብን። አካውንትሽን የቲክታክ አካውንትሽን ስጫላት አካውንትሽን ሰተሽ ማየት አለብን። ከቫይብሬተር ጋር ያለሽ ግንኙነት ምንድነው? ልጅሽን እለጥፋለሁ፣ ባልሽን እለጥፋለሁ። አይተ ንገርኝ አካውንቷን ልትሰጠው ኖ ምናምን ነገር ብያት ነው። ትላንት እኔ ጋ ገብታ ሙዚቃ እያዳመጠች ነበር። ሰርባታል ምናምን ማሚ፣ እድሉን ከሰጠሽኝ ባወራ ደስ ይለኛል። ማሙሽ ና በእናትህ፣ አንድ ጊዜ በግዛቤ በሄድ በእኛና አላውራ ኦኬ። እኔ ያው መሰዳደብ አልፈልግም። አንቺን አክብሬን ና ቀሪ ነው የመጣሁት። ምንድን ነው የነበረውን ነገር ስለማቅነው ሀፒ ያለው እውነት አለው እሱን ያኛውን ያለው ልጅ እኔም የዛኔ የዛ አካባቢ ስለነበርኩ ነው። እንደዛ አድርጎ ስለሰደበው በዛ ተናዶ ነው ያደረጋት። እኔንም ሽምግልና ልካኝ ነበረ ማለት ነው፣ እባክህ ያንሳልኝ ብላኝ። እኔም በውስጥ ሀፊን አዋርቸው ነበር እንዲያነሳላት እና ሀፊ የመለሰልኝ የእውነት ነው ማውራሽ እያዋሾኛ አደለም። እሷ እንደዚህ ስላስደረገችኝ ነው፣ እያወቀችኝ እንዴት እንደዚህ ታስደረገኛለች ነው ያለኝ። ከዛ ለምን ነው ነው በኋላ ያነሳል ኖ ኖ አስደረገች ማለት እንደዚህ አስደረገችኝ እንትና ምናምን በግልጽ ተናገር አሁን ቫይብሬት ጋር ስለተጣላ እነ ቫይብሬተር እሱን አታክ ለማድረግ ነው የመጡት አሁን እዚህ የእውነት ምንም አታክ አይደለም ምንም አታክ አሁን እንላለን እኮ ነው የያዛችሁ

ማቸ ጥጥን አማርኛቸውን እህቶቻችን ጎን ቁም። እኔ መሰዳደብ አልፈልግም። ማሚያችን አክብሬን የመጣሁት ካላከበሩ እንግዲህ ግን በትክክል አውራ ነው ያልኩህ። በትክክል አውራ ስም ጥራ እኔን ጠራኝ። እውነታው እንደዚያ ነው። እኔ ተክስቶች አሉኝ ከእሷ ጋር የተጻጻቁት። በቃ ግልጽ አድርገህ ተናገር። እሺ ምን በጣም ልሽ ማ ሸገሪበት ስሙን አላውቀውም። እኔ እሱን እነሱ ገብተው አሰደቡ። ልሽ ተሳድበው ወረዱ። እሱ አልገባትም። በእርግጥ ከዛ በኋላ ስለዚህ ማስፈራራቱ ትክክል ነው። አሁን እንደዛ እያልኩ አይደለም። እግዚአብሔርን ነው የምልሽ ወዲያው ወጣውና አይዞሽ አጽናንቻት አለኝ ወይሳችን ሁሉ ነገር አለ ከዛ እኔ በውስጥ ለሀፒ ደወልኩለት፣ ስለው ይኸውልህ ዶክተር አንተ አልገባህም የነበረው ነገር እንደዚህ እንደዚህ እንደዚህ ነው እና እንደዚህ ስላደረገችኝ ነው እና ያው እሷም ደግሞ እልህ ተያይዛ ስለነበረ